ሁላችሁ የመድኃኒዓለም ወዳጆች የሆናችሁ እንሆ ገንዘባችሁ ያወጣችሁትን የበረከት ስራ ሁሉ አምሮ ደምቆ ሕንፃ ቤተክርስቲያን ለዚህ ለምርቃት በቅቷል። እንኳን አደረሰ፣ እንኳን አደረሳችሁ። እንኳንም ደስ አላችሁ፣ እንኳን ደስ አለን። እንግዲህ ይህንን ሕንፃ ቤተክርስቲያን የሚመረቀው ሚያዝያ ከፊታችን 26 27 ሁለቱ እሁድና ሰኞው ማለት ነው። እንግዲህ አምላካችን እግዚአብሔር መልካም ፍቃድ ቅዱስ አባታችን አቡነ ማቲያስ ፓትርያርክ ቡታን ሊቃነ ጳጳሳት ሊቃውንተ ቤተ ክርስቲያንና የመድኃኒ ዓለም ወዳጆች፣ በጣም የተከበሩ ምእመናንና ምእመናት ሁሉ ተገኝቶ በዓሉን በድምቀትና ውብ በሆነ በዓሉን ይከበራል ምርቃትም ይከበራልና፣ የመድኃኒ ዓለም ወዳጆች ሁላችሁም እዚህ በዓል ተሳታፊ በውጭ ሀገርም ከውጭ ሀገርም ሀገርም ያላችሁ ሁላችሁም የዚህ በዓል ተሳታፊዎች እንድትሆኑ የዚህ በረከትም ተሳታፊዎች እንድትሆኑ በመድኃኔ ዓለም ስም ጥሪያችን እናስተላልፋለን። ከፊታችን ሚያዝያ 26ና 27 ነው የሚመረቀውና